በዚህ ጉዳይ ላይ ቀደም ሲል እንዳስተዋወቅናችሁ ተጨማሪ የሆነ ሚያ ማብራሪያ እንዲሰጡን በወላይታ ሶዶ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ታምራት ዴላን እንግዳችን አድርገን ከወላይታ ሶዶ ስቱዲዮችን በቀጥታ መስመራችን ላይ አግኝተናቸዋል። ከሳቸው ጋር የምንቆይ ይሆናል። እንዴት አምሽተዋል? እንግዲህ ቀደም ሲል እንዳልኩት በዚህ በአጀንዳ ጉዳያችን ገብተው ማብራሪያዎትን ሊሰጡ ስለወደዱ እጅግ አድርገን እናመሰግናለን። ከኛ ጋር ቆይታ ሊያደርጉ ስለወደዱ ቀደም ሲል በተወሰነ መልኩ መግለጫውንም የተከታተልን ሁኔታ ላይ የትግራይ ክልልን ወቅታዊ ሁኔታ በተመለከተ እንግዲህ በተሰጠው መግለጫ ሕጋዊ የሆነውን የክልሉን ጊዜያዊ አስተዳደር በህገወጥ ወጥ መንገድ የማፍረስ ሰላምን የማደናቀፍ፣ እንዲሁም ደግሞ የፕሪቶሪያ ስምምነት ተግባራዊ እንዳይሆን የማድረግ ረገድ በተለይ ሰላማ የሆነ እንቅስቃሴ እንዳይኖርና ያን ተግባራዊ እንዳይደረግ የማደናቀፍ ሚና ያለውን ሁኔታ ነው እንግዲህ ከመግለጫው የተከታተል ነው ና ይህንን እንዴት ይመለከቱታል የታየውን የሰላም የማደፍረስና የፕሪቶሪያ ሰላም ስምምነት እንዲደናቀፍ በማድረግ አንጻር እንዴት ይመለከቱታል ከሚለውን እንነሳ። አመሰግናለሁ። ይህ ጉዳይ የመጀመሪያውና ትልቁ ጉዳይ ከዚህ ጋር ተያይዞ አንቺም እንዳነሳሽውም በፌዴራል መንግስትና በህወሓት መካከል ከዛሬ ሶስት ዓመት በፊት በህዳር ወር ላይ በደቡብ አፍሪካ ተደርሶ የነበረውን የፕሪቶሪያን ስምምነት አሁን በስራ ላይ ያለውን ውድቅ ሊያደርግ የሚችል ይህ አደገኛ አካሄድ አድርጌ ነው የምወስደውና ይህ መልሶ መቃኘትን የሚፈልግ ነው። ሌላኛውና ትልቁ ጉዳይ ከዚህ ጋር ተያይዞ የፕሪቶሪያው ስምምነት ስምምነት ማዕቀፍ ላይ ሲደረግ በፌዴራል መንግስትና በህወሓት መካከል የተደረገ ነው። አሁንም የጉዳዩ ባለቤቶች እነኚህ ሁለቱ አካላት ናቸው። ሶ ይህንን ሰከንድ ባለ መንገድ ካላየን በቀር ሊመጣ የሚችለው ትላንት የተደረሰው ስምምነት ማዕቀፉ ወደ 15 አንቀጽ የነበረው በዘላቂነት ግጭትን የመፍታት ጉዳይን ያካተተ ነበረ እና ቶክስ አቁመን ነበርን ቶክስ አቁመን ከዛ መለስ የነበረው ሰላም የማስፈን በክልሉም ደግሞ ህጋዊ የሆነ ጊዜያዊ አስተዳደር መዋቅርን የመፍጠር ጉዳይ፣ ኢንትሪም ሪጅናል አድሚኒስትሬቲቭ ቲምን የማቋቋም ጉዳይ ራሱ የስምምነት ማዕቀፉ በፈቀደው መሰረት የተቋቋመውን እንደማፍረስ ይወስዳል። ይህንን ማረም ካልቻልን፣ አሁን ያለውን አካሄድን ማረም ካልቻልን በክልሉም ሆነ በአካባቢው ላይ ሌላ ተጨማሪ ግጭት አይደለም ጦርነትንም ቀጥሎ አደወረ ሴናሪዮ ወይም ከፍ ባለ ሁኔታ ሊፈጥር የሚችል አደገኛ አዝማሚያ ያለበት ነው ብለንም መውሰድ እንችላለን። በተጨማሪም በተጨማሪም በክልሉ ብቻ አይደለም ጦሱ ሊመጣ የሚችለው ከክልሉ አልፎ ቀጠናችን፣ የአፍሪካ ቀንድ አካባቢ ነው የተለያየ ፖለቲካል ዳይናሚዝሙ እና ኢንተረስቶች ደግሞ ያለበት ነው። ስለዚህም ሌሎች በእንደዚህ አይነት አጋጣሚዎችን በመጠቀም ውክልና ጦርነትን በአካባቢው በአንድ ሀገር ውስጥ ለማድረግ ለሚፈልጉ አካላት ምቹን ሁኔታ ሊፈጥር የሚችል በመሆኑ ከፍተኛ ጥንቃቄን የሚሻና ሰከን ብሎ የማሰብ ጉዳይን የሚፈልግ ነው። ሌላውም በትልቁ መታየት አለበት። ህገ መንግስትና ህገ መንግስታዊነት የሚባለው ኮንስቲሽን ኮንስቲሽናሊዝም እሹ በስምምነት ማዕቀፉ ላይ አንቀጽ ሰባት ላይ ኮንፊደንስ ቢልዲንግ ሜዥር በሚል የፕሪቶሪያ ስምምነት ማዕቀፍ ላይ የተካተተው በአብዛኛው ንጉስ አንቀሶች የያዟቸው ጉዳዮች የኢፈድሪ ህገ መንግስትን ማክበርና በተለይ በተለይ ለህዋት የሚሰጠው የስምምነት ማዕቀፉ ለህዋት የሰጠው ድርሻ ላይ የሚታየው እዛ የተገለጸው የኢፈድሪ ህገ መንግስትን በመጀመሪያ ደረጃ ማክበር ሲቀጥልም በህገ መንግስቱ የተጠቀሱ የመንግስት መዋቅሮችንና አደረጃጀቶችን ማክበርና በተገቢው እነሱ ስራቸውን እንዲሰሩ ምቹ ሁኔታን የመፍጠር ጉዳይ ይይዛል። ስለዚህ ይህን ማየት አስፈላጊ ነው። ከዛም ያለፈ ደግሞ በህገ መንግስቱ ደግሞ ለኢፈድሪ መከላከያ ሰራዊት የአገሪቱን ዳር ድንበር ለማስጠበቅ አለም አቀፍ ወሰኖችን እንዲያስጠብቅ ዘንድ በነፃነት እንዲንቀሳቀስ እድል ይሰጣል። ተቋማትንም የፌዴራል ተቋማትንም እዛው ክልል ላይ ያሉትን እንዲያስተዳድሩ እድል እንዲሰጡ ያስገድዳቸዋል የህግ ማዕቀፉ። ስለዚህ ጊዜያዊ አስተዳደሩን እውቅና መስጠት ምርጫ አይደለም፣ አስገዳጅ ሁኔታ ነው በስምምነት ማዕቀፉ ውስጥ። ስለዚህ ይህንን ውጤታማነቱን ዳግም እንዲያዩ ዘንድ ይሻል ብዬ ነው የምወስደው። በተጨማሪም ተፈናቃይ አለ፣ የአይዲፒስ የሚባለው የውስጥ ተፈናቃዮች አሉ፣ የሀገር ውስጥ ተፈናቃዮች አሉ። እነኛን መልሶ ማቋቋም ጉዳይ አሁን ደግሞ በጊዜው በህወሓት ቡድን በኩል ሆኖ ሲዋጉ የነበሩ ታጣቂ ቡድኖች አሉ፣ እነሱን መልሶ ማቋቋም ዲስ አርማመንት ዲስ ሞቢላይዜሽን ዲስ ምንድነው ሪኢንትግሬሽን የሚባለው ይሄ አንቀስ ወደ ስምንት አካባቢ የተጠቀሰው የህግ ማዕቀፍ አለ እና የዛን ውጤታማነት እንዲመጣ ዘንድ ስራ የሚሰሩበት አጋጣሚን ያደናቅፋል። አሁን በጠቅላላው በህግ ማዕቀፉ በስምምነት ማዕቀፉ ላይ የተቀመጡ አጠቃላይ የፕሪቶሪያን ስምምነትን ሊጎዳ የሚችል አደገኛ አዝማሚያ ነው እየታየ ያለው አሁን ባለው ሁኔታ። ስለዚህ ይሄ ጉዳይ ሰከን ማለትን ለፌዴራል መንግስትም ፕላስ ለህይዋትም የአንጃ ፖለቲካ ዛሬ እኮ አይደለም በኢትዮጵያ ውስጥ እያየን ያለ ነው። የአንጃ ፖለቲካ የ1991 እስከ 93 የነበረውን እኮ የሰሜኑን የኢትዮ ኤርትራን ጦርነት እኮ የፈጠረው በጊዜው የነበረው በኢህአደግ ውስጥ የተፈጠረው የአንጃ ፖለቲካ ነው። የአንጃ ፖለቲካ ውጤት ወደ ጦርነት አመራ። አሁንም ተመሳሳይ የአንጃ ፖለቲካ በአንድ ክልል ውስጥ ክልል ውስጥ የሚፈጠር ከሆነ ተጨማሪ ሌላ አደገኛ ግጭትንም፣ ጦርነትን ሊቀሰቅስ የሚችል በመሆኑ ጊዜያዊ አስተዳደሩ ይሁንታ ሊሰጠው የሚገባና በአግባቡ እንዲመራ እድል ሊሰጠው ይገባል ባይ ነኝ። መልካም አቶ ታምራት ቀደም ሲል እንግዲህ እንዳሉት የፕሪቶሪያ ስምምነትን ተግባራዊ ለማድረግ የሚያስፈልጉ ሰላም ያስፈልጋል በራሱ የተቀመጡ አግባቦችም የተጀመሩ ስራዎችን በጊዜ አስተዳደሩም እንደዚሁም መንግስት ቁርጠኝነት ወስዶ በፌዴራል መንግስቱ ሲሰሩ የነበሩ ሂደቶችን ለማስቀጠል ይህ ህገወጥ ድርጊት ታዲያ ያንን የሚያደናቅፍ ተግባር ነው ሲሉ አንስተውታል። ና ይህ ህገወጥን ተግባር ለማስቆም በተለይ ደግሞ ከህዝቡና ከልሂቃን ምን መሰራት ይገባዋል ይላሉ? ህዝቡና ልሂቃኖች ለዚህ ህገወጥ ተግባር ምን አይነት ምላሽ ሊኖራል ሊኖራቸው ይችላል ይላሉ። በእርግጥ ለዚህ ውጤታማነት መሆን የሚገባው ትልቁ ለዚህ አሁን ያለው ነገር ውጤት እንዲይዝ ለውጤታማነቱ በስምምነቱ የተሳተፉ አካላት ቁርጠኝነትን ይሻል። የመጀመሪያውና ትልቁ በስምምነቱ የተሳተፉ በተለይ አሁን በአንጃ ወጣ ያለ አመለካከትን ያራምዳል ትጥቅንም ዲስአርም የሆነውን ኃይልን ዳግም አስታጥቆ ከአንድ መከላከያ ውጭ ሌላኛውን የታጠቀ ኃይልን በክልሉ ማንቀሳቀስ የሚፈልግ አካልም ይሁን የፌደራል መንግስት ሁለቱ የስምምነቱን ውጤታማነትን ዳግም እቅድ ከልሶ እንዲመሩ የሚፈልግ ይመስለኛል። በእኔ እምነት አንደኛው ትልቅና ትልቁ ነጥብ እቅድ ተከልሶ ሊመራ ይገባል። አይነኝ በተጨማሪም የትኛውም አይነት ቻናል ኦፍ ኮሚኒኬሽን ውስጥ የፌደራል መንግስት ጊዜያዊ ያስተዳደሩ እዛው ክልሉ ላይ ያለው ሊያደርግ የሚችለው የግንኙነት አግባቡ ህገ መንግስትን መነሻ ያደረገ ግንኙነትን ነው ማድረግ የሚችሉት። ከዛ ውጭ የፌዴራል መንግስት ህገ መንግስትና ህገ መንግስታዊነት የሚጣስ ከሆነ ሀይል እርምጃንም ሆነ ያለፈ ነገር ስልጣን በእጁ ህገ መንግስቱ በሚፈቅደው መሰረት እርምጃን መውሰድ የሚችልበት እድልን ይሰጣል። ስለዚህ ስምምነት ማዕቀፉን መልሶ ቢያጤኑ በተጨማሪም በክልሉ የተፈጠረው የአንጃ ፖለቲካን ለማስቆም ጊዜያዊ አስተዳደሩ የሆነ ህወት በጋራ መስራት የሚችሉበት የጋራ ውይይት አሁንም ለውይይት ያረፈደ ጊዜ ያላቸው ለውይይት ለነሱ እድል ቢሰጣቸው እና ይህንን ማስተባበር የሚችል ሀይል በተጨማሪ ጣልቃ እንዲገባ ቢደረግ የሚል ነው። የጸጥታና ደህንነት መዋቅሩ በገለልተኛነት የሚሰራበት አሁን ትልቁ የደህንነት መዋቅሩ የጸጥታ መዋቅሩ ከአንደኛው አንጃ ጋር የሚላተም ከሆነ ግጭት መፈጠሩ አይቀርምና ይህ ጥንቃቄን ይፈልጋል። ሁለቱም አካላት ይህንን ለህዝባዊ ጥቅም ሲባል በገለልተኛነት ማስተዳደር የሚችሉበት አግባብ በፌዴራል መንግስት ይሁንታ፣ እንደዚሁም ደግሞ በክልሉ ጸጥታ መዋቅር አደረጃጀት ውስጥ ሊተዳደር በሚችልበት አግባብ መቃኘት ቢቻል የሚል ሀሳብ አለኝ። ሌላው ግጭትን ሊቀሰቅስ ከሚችሉ ነገሮች አሁን መቆጠብ የሚቻልበት ህዝቡም ከእንደዚህ አይነት ግጭት ቀስቃሽ ከሆኑ ነገሮች መታቀብን መሳተፍን ቆጠብ ቢያደረግ አስፈላጊ ነው ብዬ ነው ማምነው። ሌላው ምርጫ ቦርድ እራሱ አሁን ምርጫ ቦርድ ሶሪ፣ የመጨረሻ ሀሳብ ነው ማቀርብልሽ ምርጫ ቦርድ ራሱ እዛ ክልል ላይ የክልል መንግስትን ለማቆምም ሆነ ለፌዴራል መንግስት የሚሆነውን ተወካይን ከዛ በዘላቂነት ለማምጣት በስምምነት ማዕቀፉ ላይ እንደተቀመጠው ከጊዜያዊ አስተዳደር ባሻገር ዘላቂ አስተዳደር መዋቅር እንዲፈጠር ዘንድ ሂደቶችን ለመስራት ያስቀመጣቸው ነገሮች አሉ። አሁን ለፓርቲው ይሁንታ ለጉባኤው ለማድረግ ይሁንታ አልሰጠም። ያንንም አሁን ፌዴራል ካሉ ከመንግስት ተቋማት ጋር የመናበብ ጉዳይ መልሶ የማጤን የመስራት ጉዳይ ለጉባኤ የሆነ ኃይል ውጪ ላይ ሆኖ የሆነ ቡድን ደግሞ ውይይት የሚያደርግ ከሆነ ግጭት ይፈጠራል። ግጭት ውስጥ የፌዴራል መንግስት ጣልቃ መግባቱ አይቀርም። የክልሉን ሰላምም ሆነ የሀገሪቱን ሰላም ለማስጠበቅ ሲል የማይቀር ስለሆነ ይሄ ነገር መደረግ አለበት። ለፌዴራል መንግስት ተቋማቶች በተለይ ይሁንታ የመስጠትና እነሱ ጋር ተናቦ የመስራት ነገሮች ሊጠናከሩ ይገባል ባይ ነኝ። መልካም። በወላይታ ሶዶ ዩኒቨርስቲ የፖለቲካ ሳይንስና አለም አቀፍ ግንኙነት መምህር ታምራት ዴላ ባነሳኑ በወቅታዊ ጉዳይ ላይ ገብተው ማብራሪያዎትን ስለሰጡን እጅግ ጋር ቀን እናመሰግናለን።